ከዛ ደግሞ ቤት መጥቶ ምንም እንዳልመሰለው ልጆች ሚስቴ እያለ በቃ ላይ ሲቀጥል፣ ከባድ ቴክስቱን ሁሉ አይቼዋለሁ፣ የፍቅረኛሞች ነው የሚመስለው አለችኝ። ምንም ሳቷሺ ንገሪ፣ ሴት አይደለሽ እባክሽ ብላ ስታለቀስ፣ ሁሉንም ነገር ነገርኳት ዝርግፍ አድርጋ። ሴት አይደለሽ ስትባል ገና እና ደግሞ በእንትን ነው የመጣችባት ይሄ በቃ እህት አይደለሽ ሴት አይደለሽ፣ ይሄ በየዋህል ማለት ልትቆጣት ሳይሆን ደስ በቃ ልትረዳት ነው። ህይወት እንዲያበላሻ ነው በቃ ይሄ አይደለም። እኛ ሴቶች አለ የምንነጋገርበት የምንግባባበት የራሳችን ቋንቋ ቋንቋ አለና ስታለቅስበት እቺም ደግሞ ሰው ነው በቃ ከተጋቡ አስር ዓመት ከሚስቱ እንደሆነ ነገረችኝ። ከኔ ሌላ ሴት ያውቃል ብዬ አላስብም ብላ ነገረች። ያለ እድሜ ስኳር እዚህ ጋር ቁጥር የለኝ ማለት ተመልካቾችም እንዲሰሙት የምፈልገው ከተጋቡ አስር ዓመታቸው ነው። በማስመሰል ውስጥ ትዳር በሚመስል ማስመሰል ውስጥ ያስያዛት በሽታ ስኳር፣ ግፊት፣ የጨጓራ ታማሚ ነው። ምድር ላይ ያሉ በሽታ ሁሉ ሰርቷል እንደማለት ነው። ዋና ዋና ቸውእዚ ለኔ ያልሆነ ለልጆቹ ያልሆነ ለአንቺ አይሆንሽ ማለት በቃ ይሄ በቃ እንትን ትክክለኛ ልትናገራትና ልትገልጽላት። በጣም በሚስቱ በኩል ሆነሽ ስታዩ ማለት ነው። ከኔ ውጭ የትም አይሄደም ቤቱን ህይወቱን ኑሮውን ያከብራል ብለሽ የምታስቢ ሰው፣ ከዛ ደግሞ ሹፌር ነው ከሀገር ሀገር፣ ለኔ ለልጆች ለትዳሬ ነው የሚንከራተተው ብላሽ ጭቅላሽ ና ሳምነሽ የተቀማሽ ሴትዮ የሆኑ ታሪክ ሲመጣ ከባድ አይሆንሽም። አለችም አለቀስኩ፣ አለቀሰች ጨረሻ ብሎ መላቀስ ጀምሩ። ምስኪን ያው ሁለቱም የተጎዱ ናቸው። ከዛ ብዙ ሰዓት በስልክ ካወራ በኋላ ተለያየ። እሱ ጋር እንደማልደርስ ነገርኳት እያዘንኩም ስልኩ ተዘጋ። ከሳምንት በኋላ ካለፈው ጥፋቴ ተማር ብሎ ቲክታክ ላይ በሳምንት ውስጥ እሷን በቃ ይመስለኛል፣ በቤተሰብ ምናምን ይሄዳል ይቅርታ ተባብለው ካለፈው። በአንድ ሳምንት ውስጥ ደግሞ ተምሮ ተምሮ ቲክቶክ ካለፈው። ስለዚህ ካለፈው ማለት ይሄ ፊት ለፊት ፊውቸሪ ላይ የለሽም ነው የለሽም። አዎ ሚስቱን የማሳመኛ አንድ ነገር ነች። ምክንያቱም በቃ እንደዚህ ብሎ ሲፖስት ያችን ሴት ያያዋለች። እቺ ደግሞ ሚስት ነች። ባህላቸው ላይ ልጅ አለ። ጥላ ልሂድ እንዳትል ልጆች ይኖራል። ሰው ያላትትን ምናልባት የጠየቀ ይቅርታ የጠየቀበት መንገድ ሊሆን ይችላል። እኛ ሰው በቃ ይቅርታ አድርጋ እድል ልስጥ ትላለች። መሀል ይገባል ምናምን። ከዛ ደግሞ ሌላ ደግሞ የሚያሳምነው ታሪክ ደግሞ ምንድነው? በእርግጠኝነት ይሄንን የሰሙ ሰዎችም ያንን ቪዲዮ ያያሉ። ካለፈው ስተቱ እንግዲህ ታማለ ማለት ነው። ቅ ማለት እርግጠኛ ቢሆን ነው እንደዚህ የለቀቀው። በዛ በኩል ያለው ነገር ፊክስድ እያደረገ ነው እያመቻቸው እዚህ ጋር ስለሚያበላሸው የልጅቷ ቀስም ስለሚሰጣል፣ ማለት ደግሞ ብትሰበርም ነገ ብታብራኝ ትሆናለች። አይተውታል፣ በተደጋጋሚ በልጆች አይመቷል በትዳር በምናም ስለዚ የበለጠ ተሰበርኩ የምመልሰው ነገር የለም ትልቅ እህቴ ኮመንት አደረገችለት የእሷ ታላቋ ከመጀመሪያ ጀምሮ እየነገረች ስትሄድ ነበረችው ማለት ነው የሰውን ህይወት እያበላሹ ካለፈ ጥፋቴ ተምሬያለሁ ብለህ ደግሞ ስትለው አታፍርም አለችው አይቶት ደለተው አጠፋው ቴክስቱን ኮመንቱን ከሁለት ሳምንት በኋላ እጅ አላርፍ አለ እንግዲህ ሁለት ሳምንት ሙሉ እዛ ተጻጥ ማለት ነው። ባይዘው ነው አለች ልጅ የሚይዛት ምን መሰልሽ ለምን እንደማታፈቀልሽ እልህ ይይዛታል። መተው ስሜት ይመተው ነው። እኔ ባጣቆ ይሄ ነኝ እናገራለሁ። ሪል አልነበረም የነበረው ነገሩ አባዬ፣ እናቴ፣ ህይወቴ ምናምን ምን ሲባባሉ የነበሩትን ጊዜ ምን ያህል ትሪት ሲያደርጋት እንደነበር ምናምን አስቢና፣ እሱን ሁሉ ላይ ምሮ ላይ ይመጣ። ስለዚህ ከጉዳቷ ትልቁ ነገር የመተው ጉዳይ ነው፣ ዋና አለመሆኑ የእሱ የህይወቱ ዋና አይደለም እሱማ እሱ ልክ አንቺ እንደተናገርሽው ዋናው ነው፣ ያቀርስ ነው። ሁለተኛው ነገር ደግሞ ምክንያቱ ምንድን ነው ማለት ይሄ ሰውዬ ከዚህ በፊት ህይወቷ ላይ አታቀው፣ እሽ፣ ይሄን ሁሉ በእኔ ህይወት ላይ ያደርግበት የቻለው መንስኤው ምንድን ነው ማወቅ ራሱ ትፈልጋል። እሱ አላት ግን ደግሞ ከሱ መስማት ትፈልጋለች። ልክ አንቺ እንዳልሽው የመጀመሪያ ያለመሆን እሱ ትልቁ ዋነኛው ህመም ነው። ከጠብቀ ሄደችው በአክሊ አስቢ። እንግዲህ ትልቁ ነገር ነው ያሰበችው፣ በአክሊን ነው ማገባው ብለ የነበራት ኢነርጂ ወርዷል። ከዛ ወረድና ኖርማል ደግሞ ይሁን በቃ ገባሉ ስትል ደግሞ የልጅ አባት ነው። እሺ ይሁን እሱንም ተቀበለች። ደግሞ ሲባል ሁለተኛ ልጅ፣ ሶስተኛ ልጅ ሶስቱም ተቀበለች እጅ ያለ ከዛ እሱም ሲሆን ደግሞ ሰው ትዳር ነው፣ ብዙ የማትቋቋማቸው ነገሮች አሉ። ምንድን ነበረ ጉዳዩ? ምንድን ነበር? ሴትነቷን ከሆነ መጀመሪያ ካገኘ በኋላ መጥፋት ይችላል። ስለዚህ ይሄ ሁሉ እስቴፕ እንድትሄድ የሚያደርግበት ምክንያት ምንድን ነው? ያን ነገር የነገራት የመጀመሪያው ያው ወንድሜ ወይ ጓደኛው እንደዛ ነገር ነው። ስለዚህ ከሱ መስ እንደ ሴት እኔ በሆን ብለ ሲታስቢ፣ ከዛ ሰው መስ መትፈልገልከሽ ያ ነው ይመስለኛል። ብ ሰበዳትና እንደዛ ብላት ቴክስት አደረገችበት ማለት በቃ። ምንድን ነው ሁሉ ነገር የሆነበት ነገር መቼው ምንድን ነው የእሱን ጥፋት አምኖ እንደመቀበል ለምን ነገርሻት፣ ጭራሽ ይቆጣል። ይቆጣል ማለት ነው። ለምን ነገር አዎ እንዳወራቻት ስልክ ሚስቱ ሄዳ ነግረዋለች እሷ ጋር ነበርች። እና ጭራሽ እዚህ ጋር በለሹ ነገር ይወጣው ከምታዩ ይቅርታ ብሎ እንደምታዩ ጭራሽ ይቆጣል፣ ጥሩ ነገር እንዳደረገ ሰው። ጭራሽ ለምንድን ነው ሚስጥሬ ይገበረ ለምን ለምን አይናወጣ እባክሽ፣ በመሸፈን ፋንታ አውጥተሽ ተናገርሽ። ወሬ እንዳፊ ነው። ወሬ እንዳፊ ነው ማለት የሆነ በአንድ ጊዜ የሚመጣ ኤክስፒሪየንስ አይደለም ኢነርጂው የሚያምንበት የሚያልፍበት መንገድ ለእሱ የመጀመሪያ አይመስልም። ይሄ በብዙ ልምምድ ውስጥ ያለፈ ሰው እና አሁንም በቃ ተቆጣት። ለምንድን ነው ማለት የሚያልፍ ነገር ትዝብት ውስጥ እሷን ብቻ ሚስቱ አደጋ ነው። ወሬው እላፊ ነው አ ከአንተም ሰው እንዲያልቅ አልኩት ድጋሜ፣ ለምን ህይወቴን ማበላሽ የተፈለግ ካልኩት አልገባሽም እንጂ ሁሉንም ነገር ያደረኩት ስለምወድሽ ስለማፈቅርሽ ነው ነው

በጣም ጥበበኛ ነው። ጥበብ ለክፋት ተጠቀምከው። ሁሉንም ነገር ያደረኩት ስለምወድሽ ስለማፈቅሽ ነው አለኝ። ታዲያ እኔ ውሽም ማህለኝ ያልኩት አላውቅም አለኝ መሆን ከቻች ምን ያክል እኔ ሆን ብለሽ ይህ ጣቢያት ልክ ነሽ፣ አጥፍቻለሁ፣ ይቅር መባል አያርክብትነ እኔ እንደውም እየሰማሁኝ ከመጀመሪያ ታሪኩን ስሰማ በጣም እያናደደኝ ነበረ። የመጀመሪያ ጊዜ ሶስት ልጆች እንዳሉት ካወቀች በቃ ለምን ብሎ ካታረቀው ለምን ክ በባት ቶጣ ብዬ ነበር ያሰብኩት። ምክንያቱም ሚስት አለው ልጆች አሉት፣ አንድ አይነት ልብስ ለብሰው ውስጥ እያደረጉ አይቷል። እንደውም ካለፈው ስህተት የተማረ ያለው ቪዲዮ ተለቋል። ለምንድነው እች ልጅ ሁለተኛ ሶስተኛ እርምጃ ምትራመደው? ምክንያቱም እሷም እኮ አሁን ወይ አትቀሙም ነገር የሰው ነገር ነው መቀማትም አችልም ሰው ይዘ ይሄ መቀማትና በሚለው ወድ አላ እንደው ምንድነው እያወቀች የገባችበት ይበት። ደግሞ ለእሷም ያ ነገር እንደማይሆናት ታውቃለች። ገብቶሻላል እና ለምንድን ነው በቃ ሁለተኛ ሶስተኛ አልሞቹ አለም እንደሚ የተራመደችው ብዬ በጣም ሳስብ ነበር። ግን በዛ ሰው ቦታ ነገሩ እንትን አይልሽም። አንዳንድ እስቲ ቆይ ብለሽ እስቲ መጨረሻው ሊድ ልትሄጂበት ነገር አለ እና ደግሞ ሶስት ልጆች መኖር ብቻ አይደለም ወንድሜ ወይ ጓደኛዬ ያለው ሰውዬ አይሆንሽም ብሏታል። አይሆንሽም ብሏታል። ግን እኔ አሁን ምናልባት ፍቅሯ ምን አምንም ስላለ ማለት ፍቅሯ ምን ስላለ ነው። እና ደግሞ ሰውየው ከፍተኛውን የማሳመን ጥበብ እንዳለው ነጅ ውስጥ የምታዩ ማለት እያንዳንዱ ነገር ግን ችግር የለም። በቃ እውነትሽ ነው፣ እዚህ ደረጃ ደርሰሻል። በቃ አልሆንሽም ብሎ አልተዋትም። ነው እያንዳንዱ ላይ ስለማፈቅሽ ነው ይሄን የማደርገው ስለ አንቺ ባለመሆን ነው እያለ ጠራ እንዲቀጠል እንዲቀጠል ነው እያደረገ ያለ ሻ እሱም ነው አላቅ እንግዲህ፣ ወይ እድሜዋም ትንሽዬ ስለሆነች አሁን እኛ እኛ የምንገነዘብበትን አይነት ግንዛቤ የመጀመሪያው ነው ስለሆነ ላይኖራት የሚችል ያም ነው። ሁለተኛ ደግሞ ዝም ብለሽ ታስብ እስቲ ቆይ እዚህ ነው መጫውሻለሁ ያለሽ ያ ማለት በቃ ሁሌ ውሸት ነው መጫውሻ ነው ማለት ነው። እንደገና ሰው ቢገኝ ለጫ ሰው ይው አው አልቆረጠላትም እና እንዲቆርጠላት ደግሞ ለእሱ ኖርማል ነው። እሷ ደግሞ በአንድ ቀን የገነባችሁ ነገር አይደለም ዋጋ የከፈለችበት ነገር ነው። ለዛ ነው በጣም ከፍቶኝ ስለነበር እንጅበራ ሆኜ ታወሪኛለሽ አታውሪኝም ብሎ ፌስቡክ ላይ ቴክስት አደረገላት። ይህ እንግዲህ ከቴሌግራም ከቲክቶክ ናምቶ ደግሞ በፌስቡክ ጀመራል። ደግሞ ፌስቡክ ፍሬንድ ነበሩ። ንቃቱ ጋና ደደኝ ማለት ምንድን ነው? ማውራ አልኩት እንጅባራ ልጭመጥቻለሁ አለ። ስለዚህ ቴክስት ያደረገላት ያለፈው ነገር ጸጥቶት ወይ ደግሞ ነገሮችን ለማስተናገድ አደለም። ሊመጣ ስለሆነ ብቻዬን ከመሆን ያች ልጃለች ለምናብረ ተንደበር ነው ቅዱሻ የተናገ ስተቱ ለሱ ነው ማለት ምንድን ነው ምሆራልኩት። እንጅባራ ልጭመጥቻለሁ አለ። ምን ይሁን ታዲያ አልኩት። ትመጫለሽ አትመጪም ሲለኝ ለምንድ ነው የሚመጠው አልኩት። እንድናውረው ምንድን ነው የሚያወሩት ምንድን ነው የምናወራው? ስለው በስልክ አይነገርም አለ። ከዛ ምንድን ነው የምናወራው? በስልክ አይነገርም። እሺ እመጣለሁ። እሺ እመጣለሁ። ያለበት ቦታ ማለት ለምን አስፈለገ? እዚህ ጋር ደግሞ መሄድ ምን አስፈለገ? ማለት ከዚህ በላይ ምን አይነት ስብራት አለ? ምን ትጠብቂያለሽ? ከዚህ ሁሉ ጊዜ በኋላ

እኔ እኮ እንዳንተ አይደለሁም፣ በሰው ህይወት አልቀልድም አልኩት። እሺ እማ እማ ብዙ ሴቶች ጋር ሪሌሽንሽፕ ያላቸው እዚህም እዚህም የሚሉ ሰዎች ስሞቻቸው ስለማይሸመድዱ የሚጠቀሙት ቃላት

አብረሽ እንታደረሽ ባይ ዘ ወይ የፈለጋት መጀመሪያ እራሱ የፈለጋት በቃ አብረው እንድታድር። ከዛ ደግሞ ገና ሳትመጣ በፊት አብረሽ እንታደረገሽ ቢላት እንደማትመጣ ስለዚህ፣ መጀመሪያ ስቴፕ ባይ ስቴፕ ነው። የመጀመሪያው ላይ ዳንግላ ነው፣ ከዳንግላ በኋላ ስለዚህ በቃ ሄዱ። እሺ እያለ ነው ነገር፣ የጭንቅላ ጨዋታ ነው የሚጫወተው እሱ ያለ ፍቅር ነው። እሱ የጭንቅላ ጨዋታ ነው የሚጫወተው እንጂ በኋላ ነኝ አልኩት። እሺ ዳንግላ ነኝ እመጣለሁ አለኝ። እሺ አልኩት። ትንሽ ቆየ እና አብረሽኝ ታድሬ አለሽ አለኝ። ትቀልዳለህ አልኩት። በቃ እዛ ነኝ መድረሷን ካወቃ በኋላ እያመቻቸን፣ ትቀልዳለህ አልኩት። ማርያምን አልቀለድኩም ለምንድን ነው ማድረው? ስለው ስለማፈቅሽ፣ ደግሞ ምንም እኮ ብቻ ነው፣ ፈልጭ ካላት ነው በእናገር ነው። በጣም በጣም ከባድ ሰው ነው። ፍቅርና ማ በደንብ በተግባር አሳየከኝ አልኩት። እማወራሽ ብዙ ነገር ስላለ አብረሽኝ እንደሪ አብረሽኝ ስታድሪ እንደ በፊቱ ደስተኛ ትሆኛለሽ። ደስታውን በእሱ ያሰራው በቃ በግሪኝነት ነው። በቃ ምክንያቱም እሱ ከሱ ምፈልገው ይሄን ስለሆነ ያ ትሆኛለሽ አለ። መቼም አልሆንም እሺ ብላ መለሰችለት። ማለት ታገቢኛለሽ

ይንገሩሽ ቦታ ምራቱ በጣም ተረጃሉና ጠፋት። የሚስቱ እዚህ ጋ ሚስቱ ስም ጠቅሳለኛ አለች። የሚስቱን ስም ጠቅሳ የምትባል ከእሷ ምጥቅ ስሟን ጠቅሳ ከእሷ ቀምቼ ነው እንደ የማገባ ማለት የሚስቱን ስም ጠቅሳ ታገቢኛለሽ። ከዛ የእሷን ስም ጠቅሳ እዚህ ጋ ማን ጠቅሳ ከዛ ከእሷ ቀምቼ ነው እንደ የማገባክ ትለዋለች ማለት ነው።

ደ አለጉ ታናደኛለች እንደ የእኔ አባት እንዴት ባስረዳት እንደሚገባ ባላውቀም፣ ይሄ ጉዳት የመጀመሪያ ነው። ቤተክርስቲያን ሂጅ። ምን እንደምል ታውቃለች። ጭራሽ ትጣሊዋለታለች። ይህ እንግዲህ ቤተክርስቲያን ደስ ሆኖ ቀኑን ብሩህ አድርግለት፣ ሁሉም ደስተኛ አድርገው። አምላኬ እኔን ልትፈትነኝ ነው አይደል በእሱና በእናቴ ቃል የመጣብኝ እኔ ምን ነው በማልችለው መጣህብኝ? ቸሩ አባቴ፣ እኔ ልጅ ደከምኩብህ አይደል? እኔ ላማርረህ አልመጣሁም። ነገር ግን ፈተናህን የማልፍበትን አቅም ስጠኝ አምላክ፣ ይሆን ትወደኝና አበርታኝ አልኩት። አታሳዝነው በጣም። እስኪ ስለሱ ነው የምትጸልይው? እኔ ምን አገባኝ ደግሞ? ድጋሜ ይሄ ሁሉ ነገር ካደረገ በኋላ ሰላም ይሰማው ቀኑን ብሩ አድርጌላት ምናምን በትልም እኮ እሱ ቀልኮ በኩ ነው መቼ ተረበሸ? እሱ እኮ አልተረበሸም። በጣም የሚገርም ነው። እንዴት ልንገራት እንዴት ብዬ ከሰርጌ በፊት ድንግልና የሰጠው እኔ ልጅሽ ረከስኩኮ፣ እንዴት ልበላት ለእናቱ። ምን አይነት ፔን ውስጥናል፣ ምን አይነት አጣብቅ ይሆን ውስጥናል። አቅም አጣው። በጣም ተጎዳም፣ ሞቴን ሁሉ ተመኘው። ሞትም ከኔ ሸሸም። እስቲል ምን ያክል ማለት አስበሻ በቀደም ልጅ ልቅ የምንባረቀ ማለት ከቤተሰቡ አልሆነች ከመንፈሳዊ ነገሩ አልሆነች ከእሱ አልሆነች። ከዛ ደግሞ ውሽማ መባል አለ። ከዛ ትዳር በጠበጥኳል የልጆች አባት ቀመዋለ አስብ ከባል የቁሞት ግን እየሞትኩ ነው። አንተም የቀጥታ ከምትጠይቅ ይልቅ ያለ ጥፋቴ ከሰስከኝ የተበደልኩት እኔ እኔ ነኝ። ችግር የለው ይሁን ሁሉንም ነገር ለበጎ ነው። ለከስ ከቆሞት የእውነት ሞት ነው። ምን ያለ ካስ ማለት በቃ በቀን በቃ ጭንቅላትሽ ይወቅስሻል። ያለሽበት ፔን አለ ነገር የሚያስናፍቅ ምንም ነገር የለም። የህይወት መጨረሻ ነው። ችግር የለውም። ይሁን ሁሉም ነገር ለበጎ ነው። ለከስ ከቁም ከቁም ሞት የእውነት ሞት ነው። የሚሻለው አንድ ነገር ግን አው እወቅ በጣም ልቤ ስላዘነ ሰላስበው እንባዬ እየወረደ አስቸገረም። ፈልጌው ግን አይደለም ልቤ ከመከፋትም አልፎ በጣም አዝኖብሃል። በሄድክበት ሁሉ ይመስለኛል ጉዳዩ በዚህ ታሪኩ አለቀ። በዛ ላይ እኔ ጋር ብቻ አይደለም ቺት እያደረገ ያለው። እንግዲህ ይሄ የታሪኩም የመጠቅለያው ሀሳቡ በዛ ላይ እኔ ጋር ብቻ አይደለም ቺት እያደረገ ያለው ብዙ ሴቶች ጋር ነው። ይዛዋለች ፋይናል ነው። ከሚስቱ ጋር ስታወራ ከሚስቱ ጋር ሲያወሩ አሁን እናቴን ባየው ቁጥር እንዴት ነው? ከብዙ ሴቶች ጋር ነው ብላ እዛ ጋር ደመደመችው። ግልጽ አላደረገችው እና እናቴን ባየው ቁጥር ግን እንዴት እንደምሸማቀቅ አታውቅም። አዎ፣ እና እንዴት እንደምሸማቀቅ እኔ ነኝ የማውቀው ከራሴ ጋር መታረቃቂቶይ ከተጣላው ቆየው የመጨረሻ ጽሁፌን የላኩልሽ ይሄ ነው። ለሱ ማለት ነው ይሄን ያክል ልቤ ተሰብሯል እንደዛ ብዬ ስጽፍለት አንብቦ መልስ አልሰጠ ምንስ ደሞ ሌላት ይችላል ምንም ሌላት አይችልም ባለጉዳዩ እንግዲህ በጣም እናመሰግናለን። ይህን ታሪክ ያስተምራል ብለሽ ሼር ስላደረግሽን ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ ምክንያቱም ዝም ብሎ በጭፍንም ነገሮችን ማየት አንዳንድ ጊዜ ልክ አለን መጠራጠርም ጥሩ ነው እንደገና ደግሞ በአንድ ጊዜ ራስንን መስጠት እንደዚህ ጥሩ አይደለም ከኋላው ምን አለው የሚለውንም ነገር ቼክ ማድረግ ጥሩ ነው። አያድርስ ነው። በእርግጥ ሰውን በምንም መንገድ ፈትሻሹ የማይደርስበት የማትደርሽበት ደረጃም አለ። እግዚአብሔር ሊጠርቅ ግን ቢያንስ የሆነ በምንችለው ሁሉ ቶሎ ነገሮቻችንን፣ እራሳችንን፣ ሴትነታችንን ምናምን ባለመስጠት ቢያንስ ካለመስጠት ብንቆጣ ግ ነው ኢነርጂችንን አንዳንድ ጊዜ ኢነርጂችንን የሚወስድብን ሰው ጋር አብረን ነው ማለት። ያስታውቃል እኮ እያወራን ነበረ። ቃል ይህ ካስታወሽ ነው ፍሬንድሽፕ ላይ የግድ ምን የለብ ዋጋ ሚያስከፍለን አይነት ላይ ያው ቆይቶ ነው የምንረዳው። የሚገርምሽ መጨረሻ ንግግሯ እንዳለች ይጠቂያለች ብታምን ባታምን አለች። ጨንጓሬ በጣም ስለምታመም ከእሱ ጋር ከተጣላሁ ጀምሮ እርጎ ነው የምጠጣው። ከእርጎና ምግባት ራሷን እያቆዳች ነው። እኔው በጣም የሚገርሙ እንግዲህ ባለሽበት እግዚአብሔር ያበርታሽ። ህይወት ደግሞ ይቀጥላል። ሁሉጊዜም የተሻለ ነገር አለ። አለቀ በተባለ ጉዳይ የብዙ ሰዎች ህይወት ቀጥሎ አይተናዋል። ምንም ጥያቄ የለው እንግዲህ ፋሚሊ፣ እናንተም ደግሞ እንደዚህ አይነት ታሪክ ያላችሁ ሰዎች ለሌላ ሰው ያስተምር ብላችሁ ያሰባችሁትን ታሪክ ለሌላ በመላክ እንግዲህ አብረን እንደዚህ እንወያይበታለን። ለሌላም ሰው ደግሞ እንዲያስተምር ሼር እናደርጋለን። አብረን በነበረን ቆይታ በጣም ደስ ብሎናል። እስቲ ሀሳባችሁን ደግሞ ኮመንት ላይ ጻፉልን። ሰብስክራይብ፣ ሼር ማድረግ እንዳይረሳ። እንወዳችኋለን።